ሰላም ጤና ይስጥልን የተወደዳችሁ እና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? የኅዳር 5 2018 እጅግ እጅግ ወሳኝ ወሳኝ የሆኑ መረጃዎች በተለይ በተለይ አጠቃላይ ለመንግስት ሰራተኞች በሙሉ እጅግ በጣም ደስ የሚልና መልካም መረጃ ይፋ ሆነዋል። እንግዲህ ከወራቶች በፊት አጠቃላይ የመንግስት ሰራተኞችን የተመለከተ ያለምንም ማስያዣ ብድር ማግኘት የሚችሉበት እንግዲህ የበርካታዎች ጥያቄ ነው። ይህንን በተመለከተ በዛሬው ዕለት እንግዲህ አገልግሎት ስለመጀመሩ ይፋ ሆነዋል። በዚህም የመንግስት ሰራተኞች ማሟላት የሚገባቸው ቅድመ ሁኔታ ምንድን ነው፣ በዝርዝር ወደ እናንተ እናደርሳለን። በሌላው መረጃችን አዲስ ረቂቅ አዋጅ አዲስ መመሪያ እንግዲህ ተግባራዊ ሊደረግ ስለመሆኑ በዚህ ሰዓት ይፋ ሆነዋል። ይህ አዲስ መመሪያ በተለይ ለወላጆች፣ ለተማሪ ወላጆች እጅግ በጣም አስደሳችና መልካም የሆነ መረጃ ነው። የትምህርት ቤት ክፍያን እንዲሁም የተለያዩ የወላጆችን ጥያቄ በተመለከተ ማሟላት እንደሚገባቸው እንግዲህ የግል ትምህርት ቤቶችን ጨምሮ ሌሎች ትምህርት ቤቶች ላይ ውሳኔ ተላልፏል። የቅጣትም ደረጃ ተቀምጧል። ሙሉ መረጃና ሙሉ ዝርዝሩን ወደ እናንተ እናደርሳለን። እንዲሁም በአዲስ አበባ ከተማ በሚገኙ የቀብር ቦታዎችን በተመለከተ አሳዛኝ መረጃ ተሰምቷል። የሱንም ወደ እናንተ ይዘናል። በሌላው መረጃችን እንግዲህ በሚሊዮኖች የሚቆጠሩ ኢትዮጵያኖች ገንዘባቸውን የተጭበረበሩበትና ያጡበትን መረጃ በተመለከተ በዚህ ሰዓት እንግዲህ እጅግ በጣም መልካም የሆነ መግለጫ ይፋ ሆኗል። የመግለጫውን ሙሉ ዝርዝር ወደ እናንተ እናደርሳለን። ቪዲዮን ላይክ ላይክ ቻናሉን ሰብስክራይብ እያደረጋቸው እስከ መጨረሻው አብራቸውን ቆየው። በቅድሚያ ለተማሪ ወላጆች እጅግ በጣም አስደሳችና የብዙዎቻቸው ጥያቄ የሆነውን አዲስ ረቂቅ አዋጅ አዲስ መመሪያ በተመለከተ በዚህ ሰዓት ይፋ ሆኗል። ትምህርት ቤቶች የክፍያ አፈጻጸምን በትምህርት ቤቱ ማሳወቂያ ሰሌዳዎችና በድህረ ገጾች ላይ በግልጽ ካላሳወቁ መቶ ሺህ ብር የሚደርስ ቅጣት እንደሚጣልባቸው አዲስ ረቂቅ መመሪያ ተደነገገ። በወር የሚከፈል የትምህርት ክፍያ የትምህርት ዘመኑ ከመጀመሩ አስቀድሞ ከተማሪ ወላጆችና አሳዳጊዎች ጋር በመወያየት በግልጽ በማያሳውቁ የግል ትምህርት ቤቶች ላይ በተጨማሪ የ500 ብር ቅጣት እንደሚጠለባቸው አዲሱ ረቂቅ መመሪያ ይፋ ሆነዋል። ነፃና የግዴታ ትምህርት አተገባበር የሚል ርዕስ የተሰጠው ይህ መመሪያ የተዘጋጀው በትምህርት ሚኒስቴር ነው። በዚህም ረቂቅ መመሪያ መሰረት በስድስት ክፍሎችና በ35 አንቀጾች የተከፋፈሉ ሲሆን በመመሪያው ከተካተቱ ክፍሎች አንዱ የግል ትምህርት ቤቶች የትምህርት ቤት ክፍያን የሚመለከት መሆኑ ተገልጿል። በዚህ ክፍል የትምህርት ክፍያ ፍትሐዊና ተመጣጣኝነት፣ የክፍያ ወሳሰን፣ የክፍያ ዘዴዎች፣ ግልጸኝነትና ተጠያቂነት እንዲሁም የተከለከሉ ክፍያዎች ምንነትን የሚዘነዝሩ ድንጋጌዎች ስለመሆናቸው ይፋ ሆነዋል። በሌላው መረጃችን አጠቃላይ ለመንግስት ሰራተኞች በሙሉ ለብዙ ጊዜያት ስጠብቁት የነበረውን ያለምንም ማስያዣ ብድር በተመለከተ አዲስ መግለጫ ይፋ ሆኗል። የመንግስት ሰራተኞች ያለ ማስያዣ እስከ 150 ሺህ ብር ብድር ማግኘት የሚችሉበት የዲጂታል አገልግሎት በዛሬው ዕለት ይፋ ሆኗል። የኢትዮጵያ ንግድ ባንክ ሲቢኢ በጄ በሚል ያስጀመረው አገልግሎት ወረሃዊ ደሞወዝ ታሳቢ ተደርጎ ከ500 ብር ጀምሮ ብድር እንደሚሰጥ አስታውቋል። በዚህም የተቀመጠው ቅድመ ሁኔታ የሲቢኢ ብር አካውንት መስሪያ ቤቶች ከባንክ ጋር አስቀድመው ውል መፈጸም ይገባቸዋል፣ የመንግሥት ሠራተኛ ደሞወዝ በሲቢኢ ብር መክፈል ይኖርበታል ሲል ይህ እንደ መመሪያ ተቀምጧል። በአገልግሎት ወደ ስራ ሲገባ ስምምነት ከፈጸሙ 478 ኩባንያዎች ውስጥ ተቀባይነት ያገኙ የ83 ድርጅቶች ሰራተኞች ባለፉት ሁለት ወራት 1.6 ቢሊዮን ብር መበደር መቻላቸውን ባንኩ አመላክቷል። የዲጂታል ብድር አገልግሎቱ ለዘጠኝ ወራት ሙከራ ሲደረግበት ቆይቶ ውጤታማነቱ እንደተረጋገጠና የመንግሥት ሠራተኞችን ቀዳሚ ተጠቃሚ እንደሚያደርግ የሀገር ውስጥ ሚዲያ መዘገቡ በዚህ ሰዓት ይፋ ሆነዋል። በሌላው መረጃችን በሚሊዮን የሚቆጠሩ ኢትዮጵያኖችን እምባይ ጠረገ አዲስ መግለጫ ይፋ ሆነዋል። ወደ ውጭ ሀገር እልካለሁ በማለት ሁለት ሰዎችን ከሰባት መቶ ሺህ ብር በላይ ያታለለች ግለሰብ ላይ ክስ መመስረቱን የካ ክፍለ ከተማ ፖሊስ መምሪያ በዚህ ሰዓት አስታወቀ። ተጠርጣሪዋ እሌኒ በላይ የምትባል ሲሆን የግል ተበዳያችን ወደ ውጭ ሀገር እልካችኋለሁ በማለት ያታለለችው በተለያየ ቀንና ሰዓት በኤካ ክፍለ ከተማ ወረዳ 9 መተባበር ህንፃና ወረዳ 8 ስሪ ኤም ህንፃ አካባቢ በመቅጠር መሆኑን የምርመራ መዝገቡ ይገልጻል። ተጠርጣሪዋ አንደኛውን የግል ተበዳ ያታለለችው ወደ እስራኤል ሀገር እልካለሁ በማለት ከክፍለ ሀገር አዲስ አበባ ካስመጣች በኋላ ለቪዛና ለሂደት ማስጨረሻ በሚል ምክንያት 250 ሺ ብር በካሽ እንደሰጣትና 200 ሺ ብር በባንክ አካውንት እንዳስገባላት ማድረጉን ምርመራ መዝገቡ ገልጿል። ይህ በእንዲህ እንዳለ ግለሰቧ ተመሳሳይ የማታለል ዘዴን ተጠቅማ ሌላኛውን የግል ተበዳይ ወደ ኔዘርላንድ ለመላክ ተስማምታ ከኢትዮጵያ ቀጥታ መሄድ ስለማይቻል በቅድሚያ ለተባበሩት አረብ ኤምሬት 320,173 ብር አሰረታ በመቀበል ትሰወራለች። ተጠርጣሪዋ መሰሯን ያስደነገጠው የግል ተበዳይ ሌካ ክፍለ ከተማ ፖሊስ መምሪያ ጉዳዩን አሳወቀና ፖሊስ መረጃው እንደደረሰው ግለሰቧን አፈላልጎ በመያዝ ተገቢውን ምርመራ በማጣራት መዝገቡን ለአቃቤ ሕግ ልኮ ክስ የተመሰረባት መሆኑን ፖሊስ መምሪያ አስታውቋል። በዚህም አሁን ላይ ከጊዜ ወደ ጊዜ በሚሊዮን የሚቆጠሩ ኢትዮጵያኖች በዚህ አይነት ውንብድና ውስጥ እየገቡ ስለሆነ እባካችሁ ተጠንቀቁ ሲል የአዲስ አበባ ፖሊስ በዚህ ሰዓት መግለጫ አውጥቷል በሌላው መረጃችን በአዲስ አበባ በሚገኙ የቀብር ቦታዎችን በተመለከተ አሳዛኝ መረጃ ተሰምቷል በአዲስ አበባ ከተማ በሚገኙ ዘላቂ ማረፊያ የቀብር ቦታዎች ላይ ህገወጥ ድላሎች ከተመን በላይ እያስከፈሉ ነው ተባለ። ወዳጅ ዘመድ አርፎባቸው ሀዘን ገጥሟቸው የቀብር አገልግሎት ለማግኘት ወደ ዘላቂ ማረፊያ የሚሄዱ ሀዘንተኞች በህገወጥ ድላሎች ተዋክበው ከተተመነው ብር በላይ እየተጠየቁ እንደሆነ ተነግሯል። ይህንን የነገሩን በጭነቅ ዘላቂ ማረፊያ የቀብር አገልግሎት ቡድን አስተባባሪ ድሪባ ገመቹ ናቸው ሲል ሸገር ኢትዮጵያ መረጃውን አውጥቷል። ደላሎች መንገድ ላይ ጠብቀው የት እንደሚሄዱ ጠይቀው ተጎጂዎችን በማዋከብ አለቃ እነሱ እንደሆኑ በመጥቀስ አገልግሎትን በፍጥነት እንደሚሰጡ ተናግረው ተጨማሪ ክፍያ እየጠየቁ ነውም ተብሏል። በጉለሌ ክፍለ ከተማ የከተማ ውበትና እና አረንጓዴ ልማት ጽህፈት ቤት ኃላፊ ኤደን ካሳ በከተማ አስተዳደሩ የወጣ የቀብር የክፍያ ተመን ቢኖርም እንዲህ አይነት ሕገወጥ ተግባር ግን እጅግ በጣም ያሳፍራል ማለታቸው ተገልጿል። መደመጥ ያለባቸው ወሳኝ ወሳኝ የሆኑ መረጃዎችን ይመስላሉ። ቪዲዮውን ላይክ ላይክ ሸርሸር አድርጉት እያልኩ እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን የሰጠን። በሌላ ቪዲዮ እስከምንገናኝ ወሰላሙ አሌይኩም ወራህመቱላህ።